ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የተወደዳችሁ ቅዱሳን፣ የጌታ የኢየሱስ ጸጋ እና ሰላም በያላችሁበት ይብዛላችሁ። ኢትዮጵያውያንና የኤርትራውያን ወገኖቼ በሀገር ውስጥም ከሀገርም ውጭ የምትኖሩ ወገኖች በእውነት ስለምትሰጡን አስተያየት እና አገልግሎቱን በጸሎትም ስለምትደግፉ በሚያስፈልገው ነገር ሁሉ ከጎናችን ስለሆናችሁ ጌታን እጅግ አድርጌ ስለእናንተ አመሰግናለሁ። ጌታ የተባረከ ይሁን። ዛሬ የውሃ ጥምቀት ትምህርት ሶስተኛ ክፍላችንን ይዘናል። እንደምታስታውሱት ከመሰረታዊ የክርስትና ትምህርቶች ውስጥ አንዱ የሆነውን የውሃ ጥምቀትን ትምህርት ከአይሁድ ባህልና ሃይማኖት ትምህርት አንጻር የዮሐንስ ጥምቀትን፣ የጌታችን የኢየሱስ ክርስቶስ የመጠመቅ ምክንያትን እና የክርስቲያኖች ጥምቀትን ትርጉም እየተመለከትን ነው። እየመጣ ነው ባለፈው ሳምንት እንደምታስታውሱት ወደ የክርስቲያኖች ጥምቀት የጠለቀ የተሰወረ መንፈሳዊ ትርጉምን የሚያብራራ ተግባራዊ ምስክርነት ነው ስንል አንደኛው ዓለምን በመካድ ሙሉ ለሙሉ ኢየሱስ ክርስቶስ ጌታ እንደሆነ ማመንን በይፋ መግለጥ እንደሆነ ተነጋግረናል። ይሄ ካላመነው ዓለም አንጻር በቃ ተጠምቅ ያለው በይፋ ለይቻለሁ ከአሁን በኋላ እንደዚህና እንደዚህ ልትጠብቁኝ አትችሉም፣ በሙሉ ልቤ ኢየሱስን ለመከተል ወስኛለሁ የሚል መልእክት እንዳለው ተነጋግረናል። ሁለተኛው ደግሞ በአጥቢያ ጉባኤ ውስጥ በይፋ እምነቱን በአደባባይ የሚመሰክር ክርስቲያን እንጀራውን ለመቁረስ እንደገና እግዚአብሔር በሱ ውስጥ ባስቀመጠው አካሉን ለማነጽ በሚሆን ጸጋ ሲገልጠው ተገልጦ ያንን ለማገልገል የውሃ ጥምቀት መጠመቅ ግዴታ እንደሆነ ለመመካከር ወይም ለመነጋገር ሞክረን ነበር። ዛሬ ሦስተኛውን ነጥብ ነው የምንመለከተው። የውሃ ጥምቀት ከክርስቶስ ሞትና ትንሣኤ ጋራ ለመተባበር ነው የምንጠመቀው። በክርስቶስ ኢየሱስ የሚያምን አማኝ ሁሉ በሚያምንበት ጊዜ ከኢየሱስ ሞትና ትንሣኤ ጋር በእምነት ተባብሯል። በእምነት ተባብረናል። ምክንያቱም ይውላችሁ እምነት ማለት ኢየሱስ ስለ ኃጢአቴ ሞቷል፣ እኔን ስለ ማጽደቅ ከሙታን ተነስቷል ብሎ ማመን ነው። አሁን የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው እንዳለው ጳውሎስ፣ ለመጽደቅ ሲል ሰው በክርስቶስ ኢየሱስ ያምናል። ሐዋርያው ጳውሎስ በገላትያ መልእክቱ ላይ እንዳለው ለገዛ ጥቅማችን ስንል ወይም ለመጽደቅ ስንል በክርስቶስ አምናናለን እንዳለው፣ በክርስቶስ ማመን ማለት ጽድቅ ከእምነት የሚገኝ እንደሆነ ጽድቅ ከእምነት የሚገኝ እንደሆነ በማመን እግዚአብሔር የሚሰጠው ስጦታ እንደሆነ ያው እናውቃለን። ስለዚህ ያመንነው እምነት ያ ያመንነው እምነት ከጌታ ሞትና ትንሳኤ ጋር ተባብረናል። አንድ አማኝ በእግዚአብሔር ዘንድ ተቀባይነት የሚያገኘው ከኢየሱስ ክርስቶስ ጋር በመተባበር ነው። ይህም በምሳሌ ብንመለከተው ለምሳሌ አንድ እንጨት ከሌላ እንጨት ጋር ይጣበቃል አይደል? ስለዚህ ሁለቱ ምን ይሆናሉ? አንድ ይሆናሉ። ለምሳሌ አንድ የሆነ ጠረጴዛ ነው፣ ወይም ደግሞ አንድ የሆነን በሁለት ነገር የተያያዘን ነገር ስናስብ አንድ እንደሆነ ሁሉ ማለት ነው። ከኢየሱስ ክርስቶስ ጋር የተያያዝነን እኛ አማኝ ከጌታ ጋር የተጣበቀን ወይም ከጌታ ጋር የተገናኘ ነው። ልብ በሉ፣ በእግዚአብሔር ዘንድ በክርስቶስ መሰወራችንን ይነግረናል። ቆላሲያስ ምዕራፍ 3 ላይ ከእርሱ ጋር ተሰውራችኋል ይላል፣ ይህ ሕይወታችሁ የሆነ ክርስቶስ ሲገለጥ አብራችሁ ትገለጣላችሁ ይልናል። ስለዚህ ከክርስቶስ ጋር አብረን ምን ሆነናል? እኛ ተሰውረን ከእርሱ ጋር ተጣብቀን ነው ያለን። እኛን እግዚአብሔር በገዛ ማንነታችን ሊያየን ወይም ሊመለከተን አይችልም። በገዛ ማንነታችን ቢመለከተን ኃጢአተኞች ስለሆነ እንጠፋለን። ነገር ግን የተቆጠረውም ጽድቅ ያ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ደግሞ ክርስቶስ ነው፣ ያለ ሕግ የተገለጠው። ስለዚህ በእግዚአብሔር ዘንድ ለመጽደቅ የቻልነው ነው፣ ተቀባይነት ለማግኘት የቻልነው በእርሱ ለመክበር የቻል ነው፣ በምንድን ነው ከተባለ በዚያ ጽድቅ ነው በክርስቶስ ኢየሱስ በኩል ይሄ ለመዳን በክርስቶስ ኢየሱስ ማመናችንን ያረጋግጣል። ኢየሱስ በመስቀል ላይ እንደሞተም ስለ ኃጢአታችን እኛንም ስለ ማጽደቀም ደግሞ ከሙታን እንደተነሳ እናምናለን። እርሱ በክብር እንዳረገ ደግሞም ተመልሶ እንደሚመጣም እናምናለን። በዚህ ምክንያት ጸድቀናል። ኤፌሶን ምዕራፍ ሁለት ላይ የእግዚአብሔር ቃል እንዲህ ይላል በምሕረቱ ባለጠጋ ስለሆነ ቁጥር አራት ላይ በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን ይልና በጸጋ ድናችኋል ይላል። እንደውም ወረድ ብሎ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ በስራ ባልሆነ እምነት ነው የጸደቅነው ወይም እየጸደቅ ነው። በስራችን፣ በጥረታችን፣ በላባችን፣ በወዛችን እኛ በከፈልነው ዋጋ አይደለም። በተከፈለው ዋጋ ምን ሆነናል? ጸድቀናል። ያንን እምነታችንን ተከትሎ ከክርስቶስ ጋር አብረን ከብረናል። ልብ በሉ እንደ ሞተ ሞተናል፣ እንደ ተነሳ ተነስተናል፣ እንዳረገ አርገን፣ እንደ ከበረ ከብረናል። ምን ይለናል ቅዱስ ቃሉ እዛው ቁጥር ስድስት ላይ ኤፌሶን ምዕራፍ ሁለት በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል። ተነሳን አይደል? ከእሱ ጋር ሞተን ነበር። ምን ሆነን ተነሳን? ከዛስ? በክርስቶስ ኢየሱስም በሰማያዊ ስፍራ ልብ በሉ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ክብር ለጌታ ይሁን። አስቀመጠን፣ ነገሰን ማለት ነው። ኢየሱስ ልብ በሉ እንደ ሞተ ሞትን፣ እንደተነሳ ተነሳን፣ እንዳረገ አረግን ማለት ነው። እሱ በአባቱ ቀኝ እንደተቀመጠ እኛም ከእርሱ ጋር በክብር ተቀመጠን፣ አስቀመጠን ስለሚል ማለት ነው። በክብር አስቀመጠን ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ይለናል። ስለዚህ ከስራ አይደለም፣ ከእምነት በጸጋ ምን ሆነናል? የእግዚአብሔር ልጆች ሆነናል። ይሄ በእምነት ያገኘነው ፖዚሽን ነው። ይሁን እንጂ ይህንን ያመነውን የልብ እምነት በተግባር እንገልጠዋለን። ይሄ በጥምቀት ከእርሱ ጋር አብረን መሞታችንን መቀበራችንን መነሳታችንን እንገልጣለን። ኢየሱስ ክርስቶስ ኢየሱስ ክርስቶስ ከሙታን እንደተነሳ አያችሁ። ከውሃው መጀመሪያ ወደ ውሃ ውስጥ እንገባለን። እንደሞተ ሞትን እንደተቀበረ ተቀበርን ማለት ነው ወደ ውሃው ውስጥ ስንገባ፣ ከውሃ ውስጥ ስንወጣ እርሱ እንደተነሳ ተነሳን ማለት ነው። በዚህም በትንሳኤ አዲስ ሕይወት ያገኘን መሆናችንን እናውጃለን። በመንፈስ ቅዱስ ኃይል ለአሮጌው አኗኗራችን ለኃጢአተኝነታችንና የሰይጣንን መንገድ በመከተል ያሳለፍነውን ነገር ሁሉ ምን እናደርጋለን? እንቀብራለን። በተግባር እንሞታለን ማለት ነው። በተግባር በተግባር እንነሳለን በጥምቀት በመንፈስ ቅዱስ ኃይል በቅድስና ለመመላለስ ጌታን በሕይወታችን ለማክበር መወሰናችንን እናውጃለን። አሁን ኢየሱስ በእኛ ሕይወት እየኖረ መሆኑን እንመሰክራለን። ጳውሎስ ለዚህ ነው አሁን የምኖርበት ኑሮ በወደደኝና ራሱን ስለ እኔ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ይላል። ሮሜ ምዕራፍ ስድስት ላይ ያለውን ቃል ላስታውሳችሁ ሞቱን በሚመስል ሞት ሮሜ ምዕራፍ 6 ቁጥር 5 ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እንግዲስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት በሕይወት እንድንኖር እናምናለን። ዋው ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና፣ በህይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን፣ በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ስለዚህ በጥምቀት ከክርስቶስ ኢየሱስ ጋር አብረን መሞታችንንና እርሱ ሲነሳ መነሳታችንን፣ አያችሁ? አዲስ ህይወት ነው የተቀበልነው። አዲስ ህይወት የእግዚአብሔር ህይወት እንዳለን አሁን የምኖረው በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው እንድንል ጳውሎስ እንዳለው ማለት ነው፣ ገላትያ ምዕራፍ ሁለት ላይ። ስለዚህ አዲስ ህይወት መኖራችንን ከሞትና ከትንሳኤው ጋር በመተባበር እናረጋግጣለን በመተባበር እናረጋግጣለን። ስለዚህ የምንጠመቀው ለምንድን ነው ከተባለ ከሞቱና ከትንሣኤው ጋር ለመተባበር ነው። አራተኛው ነጥብ ለምንድን ነው እሱ ክርስቲያኖች እኛ በውሃ የምንጠመቀው ከተባለ ለማረጋገጥ ነው። ምን? ከእርሱ ጋራ መሞታችንን ለማረጋገጥ፣ ከእርሱ ጋራ መነሳታችንን ለማረጋገጥ ነው የምንጠመቀው አማኝ የውሃ ጥምቀት በሚጠመቅበት ጊዜ ለኃጢአት መሞቱን ለጽድቅ መነሳቱን ምን ይላል? ያረጋግጣል። ማረጋገጥ ይባላል ይሄ ኮንፈርም ማድረግ። ቆላስያስ ምዕራፍ 3 ቁጥር አንድ ያለውን የእግዚአብሔርን ቃል ላስታውሳችሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ አለ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯል ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። አያችሁ፣ ከተነሳችሁ የሚለው በእምነት። አዎ ሞተን ተነስተናል። በተግባር በውሃ ውስጥ በመግባትና ከውሃ ውስጥ በመውጣት መሞቱንና መነሳቱን አረጋግጠናል በተግባር። ቁጥር ዘጠኝ ላይ ይህንን እንዲህ ብሎ አጽንኦት ይሰጠዋል። እርስ በእርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የተፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ዋው! ይሄ ተግባራዊ ምስክርነት ከሰጠንበት ከውሃ ጥምቀት ጋርም ይገናኛል። በእምነት አዲሱን ሰው ለብሰነዋል። ተግባራዊ በሆነ መንገድም ስንሞትና ስንነሳ ያንን አድርገናል። ጸደቀ። የሚያምን የምሥራቹን ቃል የተቀበለና በኢየሱስ ክርስቶስ የዘላለም ደህንነትን ያገኘ ሰው ይህንን ደህንነቱን በውሃ በመጠመቅ ያረጋግጣል። እግዚአብሔር የተባረከ ይሁን። ስለዚህ ሌላኛው ነጥብ በውሃ በምንጠመቅበት ጊዜ ማረጋገጥ የሚለው ነው። ስለዚህ የተወደዳችሁ ቅዱሳን በውሃ ለመጠመቅ እነዚህን ምስጢራት ወይም እነዚህ የተሰወረውን ረቂቅ የሆነውን እናም ደግሞ ዝም ብሎ ሰዎች ሊረዱ የማይችሉትን ነገር ምን እናደርጋለን? ለሰው ሲምቦላይዝ በማድረግ እናረጋግጣለን ነው። የጌታ ስም የተባረከ ይሁን። ሌላኛው ነጥብ የውሃ ጥምቀት ለሁሉም አማኝ አስገዳጅ ነው ወይስ መብት የሚል ጥያቄ እናነሳለን። የውሃ ጥምቀት አስገዳጅነት ነው ወይስ መብት ነው? የእግዚአብሔርን ቃል የሚመረምር የእግዚአብሔር ቃልን እንደ ባለሥልጣን የሚቀበል ክርስቲያን የውሃ ጥምቀት ላመኑ ሰዎች በሙሉ የግድ መፈጸም ያለባቸው ስርዓት እንደሆነ ያውቃል ወይም ይረዳል ወይም ያምናል። አንደኛ ልብ በሉ ይሄንን ላለማድረግ የሚጎትተንና የሚይዘን ነገር ምንድን ነው? አንደኛ መልእክቱን ወይም መመሪያውን የሰጠን ጌታ ኢየሱስ ነው። ኢየሱስ ምን አለ? የዮሐንስ ወንጌል ምዕራፍ 14 ላይ ብትወዱኝ ትእዛዛቴን ምን አድርጉ? ጠብቁ ነው። ስለዚህ አንድ አማኝ የኢየሱስን ትእዛዝ አለማክበር መብቱ ሊሆን አይችልም፣ እንደ መብት ሊቆጠር አይችልም። አለመጠመቅ መብት ሆኖ የሚነገርባቸው ጉባኤያት እንዳሉ እናውቃለን። ይሁን እንጂ ግን አለመጠመቅ መብት አይደለም፣ ግዴታ ነው። ይህንን ያዘዘን ማን እንደሆነ ተመልከቱ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ቅድም እንዳልኳችሁ ወደ አሕዛብ ሁሉ ሂዱ ለፍጥረት ወንጌልን ስበኩ። ከዛስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። ስለዚህ እያጠመቅን ደቀ መዛሙርት የማድረግ ምን ግዴታ ተጥሎባቸዋል። ሐዋርያትም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ በኢየሱስ ክርስቶስም ተጠመቁ ሲሉን ሰማቸዋለን። ስለዚህ ጌታ ወደ ክብር ከማድረጉ በፊት የሰጠውንና ሐዋርያት ራሳቸው ሊያደርጉ የተጉትን ነገር ዛሬ እኛ በዚህ ዘመን ሰዎች ያለመጠመቅ መብት አላቸው፣ ባይጠመቁም ችግር የለውም፣ ከባድ ነገር አይደለም፣ መጠመቅና ለመጠመቅ ኦፕሽናል ነው ብለን ልንናገር አንችልም። ይሄ መመሪያ ስለሆነ ኢየሱስ ያለንን ተመልከቱ። ብትወዱኝ ነው፣ ብትወዱኝ ትእዛዛቴን ጠብቁ ነው። ትእዛዛቴን ጠብቁ ነው። ሐዋርያት ያመኑትን በሙሉ እንዳጠመቁ የእግዚአብሔር ቃል ይነግረናል። እሱን እንመልከት እስቲ። ለምሳሌ የተወሰኑ ማስረጃዎችን እንመልከት ከእግዚአብሔር ቃል ዮሐንስ ማነው። የሐዋርያት ሥራ ምዕራፍ 8 ላይ ቁጥር 12 ለምሳሌ ብንመለከት፣ ቁጥር 12 ብንመለከት፣ 8፡12 ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ፣ የሚል ቃል እናነባለን። አያችሁ አመኑ፣ ከዚያ ተጠመቁ። የሐዋርያ ሥራ ምዕራፍ 10 ላይም ብንሄድ 10፡47 ላይ ቆርኔሌዎስ ቤተሰብ ውስጥ የተፈጠረውን የተፈጸመውን ታሪክ የእግዚአብሔር ቃል ሲነግረን ምን ይላል? እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? መንፈስ ቅዱስን ተቀብለዋል፣ ግን በውሃ መጠመቅ ደግሞ ግዴታ ነበር እና ጴጥሮስ አድርጎታል፣ አጥምቆታል። የሐዋርያት ሥራ ምዕራፍ 16ን ማየት እንችላለን። ያመኑት ተጠምቀዋል። ክርስቲያኖች ያለመጠመቅ መብት አላቸው ብሎ ቅዱስ ቃሉ አይመክረንም፣ ወይም የቅዱስ ቃሉ መርህ አይደለም። ስለዚህ ላለመጠመቅ ፈቃደኛ መሆን ወይም አምኖ ሳይጠመቁ መዘግየት በእግዚአብሔር ቃል ብዙም ተቀባይነት የለው። የተወደዳችሁ ቅዱሳን በሕይወታችን ላይ ኢየሱስ ጌታ ነው የምንል ከሆነ ንጉሥ አለኝ፣ አዛዥ አለኝ፣ መሪ አለኝ፣ ሕይወቴ ባለቤት አለው፣ ከዚህ በኋላ የምኖረው ኑሮ የምኖረው ስለሞተልኝ ጌታ ነው የምንል ከሆነ የመጠመቅ ግዴታ አለብን። ምክንያቱም ለራሳችን ምቾትና ደስታ ሳይሆን የምንኖረው ለሕያው ቃሉ ክብር፣ ለጌታችን ለኢየሱስ ክብር ነው የምንኖረው እርሱ ሳያፍርብን በቀራኔው መስቀል ላይ እርቃኑን ተሰቅሎ ህይወታችንን ከሞት ህይወታችንን ከጨለማ ህይወታችንን ከሚመጣው ፍርድ ከታደገው፣ እኛም ደግሞ ነቀፌታ እንኳን ቢኖርበት በመጠመቁ ውስጥ ነቀፌታውን መሸከም አለብን። ተጠመቀ እኮ ተጠመቀች እኮ የሚል የሰዎችን ስድብና የሰዎችን ነቀፋፍራቻ ከዚህ መዘግየት የለብንም እና መጠመቅ አለብን። የተወደዳችሁ ቅዱሳን ጥምቀት የጌታ ትእዛዝ ነው፣ መፈጸም አለብን። እርሱን ኢየሱስን ወደን አምነ ነው መርጠ ነው ተከትለ ነው ከሆነ ትእዛዙን መፈጸም አለብን። አንድ የሚባል አባባል አለ፣ ባልን ወደሽ ጢሙን ጠልተሽ ይባላል። ሰው ኢየሱስን ወዶ በኢየሱስ መነቀፍን መፍራት አይችልም። አንድ ሰው ለዋና ውሃ ውስጥ እየገባ ሰውነቴን ውሃ አይንካው ማለት አይችልም። ኢየሱስ በእኛ ህይወት ውስጥ ከከበረ የግድ በእኛ ህይወት ደግሞ የጨለመው ዓለም ነቀፌታና የነቀፌታ ሰይፉን መምዘዙ አይቀርም። ስለዚህ ላለመጠመቅ ምንም ያህል ይሉምታም ሼምም ቢዘን እኔ እንደዚህ ልንል አንችልም። እና መጠመቅ የክርስቲያኖች ሁሉ ምንድን ነው ግዴታ ነው። የተወደዳችሁ ቅዱሳን፣ የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። በሚቀጥለው ሳምንት የውሃ ጥምቀት አራተኛውን ክፍል በጌታ ምሕረት ይዘን የምንቀርበው ይሆናል። ጥያቄ ወይም ማስተያየት ካላችሁ በኮመንት መስጫ ሳጥኑ ላይ በመጻፍ ስልክ በመደወል እንዲሁም ደግሞ የተለያዩ አማራጮችን በመጠቀም ልታደርሶን ትችላላችሁ። የጌታ ጸጋና ሰላም ይብዛላችሁ።